የብልጽግና ታላቁ ትርክት ምንድን ነው? 2018 በኢትዮጵያ አቆጣጠር የዛሬ 3 ዓመት ማለት ነው። ከተስፋ ከተስፋ ብርሃን ወደሚጨበጥ ብርሃን። ለምሳሌ ግሪን ሌጋሲ 32 ሳይሆን 50 ቢሊዮን በዓለም አንደኛው አፍሮስቴሽን ለምሳሌ ስንዴ ኤክስፖርት ብቻ ሳይሆን ከዛ ያለፈ አስተማማኝ የተረጋጋ ማርኬት፣ ዶሮ፣ ቅድም እንዳነሳሁት ፍሩት የበዛበት፣ ዕዳ በየተቋማትም በሀገር ደረጃም የቀነሰበት እቺ ሀገር ተስፋ አላት ልታርግ ትችላለች የሚል ጭላንጭል ብርሃን የሚታይበት ጊዜ ይሆናል። እቺን ሶስት ዓመት በከፍተኛ ትጋትና ዲሲፕሊን ከሰራን እናሳካለን። ሶስት ዓመት አለን። ሶስቱና በታማኝነት ከሰራችሁ የሚጨበጥ ጭላንጭል ብርሃን ማሳየት እንችላለን። ሁሉ ነገር ለምሳሌ ህዳሴ ያልቃል። ኢነርጂ ይጨምራል። የሲሚንቶ ፋብሪካዎቻችን ያልቃሉ። ብዙ መንገዶቻችን ያልቃሉ። ለቱሪዝም የሰራናቸው ፕሮጀክቶች ያልቃሉ። በስንዴ በቡና፣ በተለይ ቡና እና ፍሩት ላይ ተክለን ገና ሃርቨስት ያልተደረገባቸው ቦታዎች ሃርቨስት ይደረጋል። ውጤት እናያለን። በእርግጠኝነት ዕዳችን ዕዳችን እንደ ሀገር ያለው ዕዳ በከፍተኛ ደረጃ ይቀንሳል። ኤክስፖርት ያድጋል። ምን ከሆነ ወርቅ ኮንትሮባንድ የማይወጣ ከሆነ ጫት በየቦታው ኬላ የማይደረግ ከሆነ የቁም ከብት ከዚህ እየወጣ የሌላው ሲሳይ መሆን ካቆመ ይለወጣል። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል። መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል።